የኢትዮጵያ ሉዓላዊነትና ነጻነት የመጨረሻ ክብሩ ነው። ወራሪዎቹን የመከተ አረሩን በልቡ የተሸከመ ወኔ ሙሉ የሆነ ሰራዊት ነው የኢትዮጵያ የሀገር መከላከያ ሠራዊት ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያን ከውስጥ ባንዳ ከውጭ ባዳ ይጠብቃል። ህዝቡን ደጀን አድርጎ ለሀገሩ ክብር ቀጥ ብሎ የቆመ ነው። ለኢትዮጵያ ያለውና ክንዱ አይዝልም። ዙሪያውን አጥር ሆኖም ይጠብቃል። የሀገር መከላከያ ሰራዊት ክፍለ ዘመናትን የተሻገረ ታሪክ ቢኖረውም ዘመናዊነቱ የተጀመረው በ1900 ዓ.ም በተደራጀ መልኩ የጦር ሚኒስቴር ተብሎ ሲቋቋም እንደሆነ ታሪክ ያስረዳል። ካሉት ክፍሎች በታሪካዊነቱም፣ በአስተዋጽኦውም በ1948 ዓ.ም የተቋቋመው የባህር ኃይል ተጠቃሽ ነው። የኢትዮጵያ አንዱ ከነበራት ጦር ኃይሎች ውስጥ ጦር ኃይል ስንል አየር ኃይል፣ ምድር ጦር፣ ባህር ኃይል ይህን ያሟላ የኢትዮጵያ ጦር ኃይል ውስጥ አንዱ አንጋፋ ተቋም ነበረ። ኢትዮጵያን በውጭ በኩል በባህር በኩል የሚመጣውን የውጭ ወራሪ ለመከላከል ያ ሚሽን ተሰጥቶት ያ ተልእኮ ተሰጥቶት በዛ ስልጠና ገብቶ የተቋቋመ የኢትዮጵያ ባህር ኃይል ነው። ስለዚህ ቀላል አይደለም። ባህር ኃይሉ በዘመኑ የነበረውን የውጊያ ቴክኖሎጂ የታጠቀ ከሌሎች ክፍሎች ጋር የኢትዮጵያ ሉዓላዊነት ሲጠብቅም ነበር። በተለይም ጦር መርከብ ኢትዮጵያ ጦር መርከብ ኢትዮጵያ ዋሽንግተን ዲሲ የሚገኝ አንድ ስመጥር የመርከብ ካምፓኒ ስምንት መርከቦች ሲያመርት ከስምንቱ አንዷ ጦር መርከብ ኢትዮጵያ ተመሳሳይ ናቸው። በዛን ጊዜ ሁለት ዘመናዊ ሬዳር ነበራት። ኤስፒኤስ ፋይፍ የተባለ የአየር ክልልን ባህር ጥበቃ ብቻ አይደለም፣ አየር ላይ የአየር ክልልን የወገን አውሮፕላን የጠላት አውሮፕላን ፍጥነት ዳይሬክሽን እየተከታተለች ለባለሙያው የምታሳይበት ሁኔታ አለ። በዛ ሬዳር፣ ሁለተኛው ራዳር ሰርፈስ ረዳር የተባለ የተገጠመላት ነው። ሰርፈስ ረዳር የባህር ላይን እንቅስቃሴ ብቻ የምንቆጣጠርና ለባለሙያው ኢንዲኬት ያደርጋል። በዛ ሰዓት ይሄ ቴክኖሎጂ ነበራት። አንጋፋው የኢትዮጵያ ባህር ኃይል ከሶስት አስርት ዓመታት በፊት በወቅቱ በነበረው አስተዳደር ተበትኖ የብዙዎች የእግር እሳት ሆኖ ቆይቷል። ባለፉት ዓመታት ግን የኢትዮጵያ ሉዓላዊነት በሁሉም መስክ የተጠበቀ እንዲሆን በለውጡ አመራር እንደገና ተቋቁሟል። ለኢትዮጵያ ኃያልነት በሚመጥን ቁመና እየተደራጀ እንደሆነ ነው የተገለጸው። የባህር የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል። የሀገር መከላከያ ሰራዊት በምድርም በአየርም የሚጠበቅበትን ግዳጅ በድል የሚወጣ የኢትዮጵያ የብሔራዊ ክብሯ የህዝቦቿም ዘብ ነው። ለሀገር ክብርና ሉዓላዊነት መስዋዕትነትን ጌጥ አድርጎ በብዙ ከፍሏል። አሁንም ዓለም አቀፋዊ ሁኔታዎችን የተገነዘበ ብቁ የሰው ኃይል ከዘመናዊ መሳሪያዎች ጋር እየታጠቀ ነው። ኢትዮጵያን የሚመጥን ሰራዊት ብለን እየሰራን በቁጥርም በአደረጃጀትም በስነ ልቦና ግንባታ በትጥቅም በቴክኖሎጂም ከፍተኛ ስራ ተሰርተዋል። የጦር ሰራዊቱ ግዳጆቹን በድል እንዲወጣ ከታጠቃቸው ዘመናዊ የጦር መሳሪያዎች ባሻገር ከብረት የጠነከረ ልብ ያለው መሆኑም ይጠቀሳል። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል ይወርዳል። በዝናብ በፀሐይ ይጓዛል። ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት አገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የኢትዮጵያ ሀገር መከላከያ ሰራዊት የሀገሩን ሉዓላዊነት ከመጠበቅ ባሻገር ለሰላም ማስከበር በተሰማራባቸው ቀጠናዎች ሁሉ ባስገኘው ድል አንቱታን ያተረፈ የሰላም ዘብ ነው።